ጤና ይስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። በሚኖረንም ቆይታ ቀለሞቻችንን እንዲሁም ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ዜናዎቹን እየመራሁ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በአምራች ዘርፉ እየተመዘገቡ ያሉ ውጤቶች አበረታች መሆናቸውን በኢንዱስትሪ ሚኒስቴር የኢትዮጵያ ታምርት ፕሮጀክት አስተባባሪ ዶክተር አያና ዘውዴ ገለጹ። ሚኒስቴር መስሪያ ቤቱ በሀገር ውስጥ የሚመረቱ ምርቶችን በብዛትና በጥራት በማምረት የውጭ ምንዛሪን ለማዳን ከተለያዩ ተቋማት ጋር በጋራ እየሰራ ነውም ብለዋል። ራይል ደምሰው ዝርዝር አላት። ኢትዮጵያ በዓለም አቀፍ ገበያ ተወዳዳሪ የሆኑ የኢንዱስትሪ ምርቶችን በማምረት ከውጭ የሚገቡ ግብዓቶችን በሀገር ውስጥ ምርቶች ለመተካትና የውጭ ምንዛሬን ለማሳደግ የኢትዮጵያ ታምርት ንቅናቄ የጀመረች ሶስት ዓመታትን አስቆጥራለች። በንቅናቄውም ኢትዮጵያ ምርቶቿን ለማስተዋወቅና ና የማምረት አቅሟን ለዓለም ለማሳየት ዘርፈ ብዙ እንቅስቃሴዎች ተካሂደዋል። ኢትዮጵያ ያላትን ሀብት በራሷ ኢንዱስትሪዎች በማምረት ኢኮኖሚዋን እንድታሳድግ ትኩረት ተሰጥቶ እየተሰራ መሆኑንም በኢንዱስትሪ ሚኒስቴር የኢትዮጵያ ታምርት ፕሮጀክት ባባሪ ዶክተር አያና ዘውዴ ገልጸዋል። ኢትዮጵያ ታምርት አምስት መሰረታዊ ምሰሶዎች አሉት። አንደኛው የሀገር ውስጥ ምርትና የሀገር ውስጥ ባለሀብትን ማሳደግ፣ ሁለተኛው ደግሞ መሪ ኢንዱስትሪዎችን መፍጠር፣ ጌም ቼንጀር የሆኑ ኢንዱስትሪዎችን መፍጠር፣ ምቹ የሆነ ከባቢያዊ ሁኔታ የመፍጠር ችግር ፈቺ ምርምርና ጥናት የማካሄድ ናቸው። እነዚህ መሰረታዊ ምንላቸው ማለት ነው። ይህን ስንል እንግዲህ ለሁሉም ኢንዱስትሪዎች ሳይሆን ጌም ቼንጀር የሆኑ ኢንዱስትሪዎች በተለይ በዚህ ዓመት ወደ አራት መቶ በላይ የሆኑ ኢንዱስትሪዎች በፋብሪካ ደረጃ ምን አይነት ችግሮች አሉ ከውስጥ ችግሮቻቸው እስከ ውጭ ችግሮቻቸው ተለይተዋል። ከዚህ ውስጥ ደግሞ ጌም ቼንጀር የሆኑት እየተለዩ የእነሱን የተቀናጀ ችግር የመፍታት በፋብሪካ ደረጃ ችግሮቻቸው እየተፈታ ነው ያሉ ምርት በጥራት እንዲመረት በጥራት መመረት ብቻ ሳይሆን ምርታማም እንዲሆኑ የማድረግ ስራ እየተሰራ ነው ያለ አምራች ዘርፉ በሀገር ውስጥ ምርቶችን ለማምረትና እድገት ለማምጣት በሚንቀሳቀስበት ጊዜ በጥራትና በብዛት ማምረት እንዲቻል ግብዓቶችን በሚፈለገው ልክ እንዲያገኝ ከተለያዩ ተቋማት ጋር በጋራ በመስራት ጥሩ ውጤት ማስመዝገብ መቻሉንም ዶክተር አየና ተናግረዋል። የአምራች ኢንዱስትሪዎቹ ላይ የግብርና ግብዓትን የሚጠቀሙትን ምርት በጥራት እንዲመረት በጥራት ማምረት ብቻ ሳይሆን በጊዜ በብዛት ለአምራች ኢንዱስትሪ የሚቀርቡበት ስርዓት በጋራ ተቀናጅተን ነው ከግብርና ከማዕድና ሌሎች የሚመለከታቸው አካላት ጋር በመስራታችን በፊት በጣም ዝቅተኛ ከሶስት ሚሊየን ቶን ያልበለጠ ግብዓት በተለይ ሀገር ውስጥ ማለት ነው ሲቀርብ የነበረበት ኢትዮጵያ ታምርት ከመጀመሩ በፊት አሁን የ2017 ላይ የስምንት ወራት እንኳ በምናይበት ጊዜ ወደ 117 ሚሊዮን ቶን ቆዳ፣ የጨው፣ የኬሚካል ግብዓት ሳይጨምር ለጨርቃጨርቅ፣ የሌሎች ለምግብ መጠጥ የሚቀርበውን መውሰድ ይቻላል። ስለዚህ ምን ያህል እድገት እያመጣ እንዳለ መውሰድ ይቻላል። የተገኙት ውጤቶች በማምረት ዘርፍ እና በምርት አጠቃቀም ላይ ዘርፈ ብዙ እድገቶች እንዲመዘገቡ እድል መፍጠራቸውን ዶክተር አያና ጠቅሰው ውጤቶቹ የተያዘውን የአስር አመት እቅድ ከሰማኒያ በመቶ በላይ ውጤታማ ለማድረግ አመላካች ናቸው ብለዋል። አሁን ሁለት ሺ አስራ ሰባት የስድስተኛ ወር ላይ በየስድስት ወሩ ስለሚለካ ወደ ስልሳ አንድ ነጥብ ሁለት በመቶ የማምረት አቅም አጠቃቀማቸዋል። እንግዲህ በ10 አመት መጨረሻ 85 በመቶ መድረስ አለብን። ይህን አፈጻጸሙ ስናይ 10 አመቱን ግብ ለማሳካት በጣም አበረታችሁ የሆነ ውጤት እየታየ እንዳለ መውሰድ ይቻላል ማለት ነው። 2017 ስምንተኛ ወር በምናይበት ጊዜ ወደ የተጣራ ብቻ ወደ 2.78 ቢሊዮን ዶላር ማዳን ችለናል ከውጭ ይገባ የነበረ ግን በሀገር ውስጥ በመመረቱ ማለት ነው የሀገር ውስጥ ባለሀብቶች፣ ዲያስፖራዎችና ስራ ፈጣሪዎች የውጭ ምርቶችን በሀገር ውስጥ ምርቶች ለመተካት እንዲችሉ ኢንዱስትሪ ሚኒስቴር በቀጣይ የኢትዮጵያ ታምርት ንቅናቄን አጠናክሮ ይቀጥላል ብለዋል። ያለ እድሜ ጋብቻን ለመከላከል ከአጋር አካላት ጋር በመሆን እየሰራ እንደሚገኝ የሰሜን ሸዋ ዞን ሴቶች ህጻናትና ወጣቶች መምሪያ አስታወቀ። የህግ አገልግሎት በመስጠት ችግሩን ለመቅረፍ የሚያስችል ስራ እየተሰራ ነውም ተብሏል። ፋንታንሽ መሐመድ ተጨማሪ አላት። በአማራ ክልል በተለይ ካለው ወቅታዊ የሰላም ሁኔታ አንጻር ያለዕድሜ ጋብቻዎች መበራከታቸውን መረጃዎች ያመላክታሉ። በሰሜን ሸዋ ዞን ያለዕድሜ ጋብቻ ለመከላከል ትኩረት ተሰጥቶ እየተሰራ እንደሚገኝ የዞኑ ሴቶች ህጻናት ማህበራዊ ጉዳይ መምሪያ ኃላፊ የሮምነሽ ጋሻ ጠናው ተናግረዋል። አሁን እስከ ዘጠኝ ወር ድረስ በዞናችን መቶ ሀምሳ አምስት የሚሆኑ የልጅነት ጋብቻ ጥቆማዎች ተመዝግበዋል። ይሄም በተለያዩ ቅድም በገለጽኳቸው የማህበረሰብ ክፍሎች በተማሪዎች፣ በኮሚቴ የመጣ ጥቆማ ነው። የደረሱ የእድሜ ጥቆማዎችን መሰረት በማድረግም ከዘጠና በላይ የሚሆኑ ያለእድሜ ጋብቻዎች መቋረጣቸውን ኃላፊዋ አክለዋል። ከጤና ጣቢያና ከሆስፒታሎች ጋር በመገናኘት የእድሜ ምርመራ እንዲያደረጉ ጭምር ጤና ጣቢያዎች፣ ሆስፒታሎች ይህንን ስራ ጭምር በትኩረት በተለይ ጤና ጽህፈት ቤትና ጤና መምሪያ በመስራት ዘጠና ሶስት የሚሆኑት የእድሜ ምርመራ አድርገው ምርመራው እድሜያቸው አስራ ስምንት ዓመት እንዳልሞላቸው ጭምር የተረጋገጠበት ሁኔታ ነው ያለው። በዚህ አግባብ ጋብቻም እንዳይፈጸም ተደርጓል። ይህንንም ክትትል እየተደረገ ያለበት ሁኔታ ነው ያለው። በዞኑ ያለዕድሜ ጋብቻ ከሚፈጸምባቸው ወረዳዎች በቀዳሚነት የእንሳሮና መርሃቤቴ ወረዳዎች ይጠቀሳሉ። የእንሳሮ ወረዳ ሴቶች፣ ህጻናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ ጠጅነሽ ክፍሌ እንደገለጹት ባለፉት ዘጠኝ ወራት ከ150 በላይ ያለዕድሜ ሊዳሩ የነበሩ ህጻናት ጥቆማ ደርሶ ከ60 በላይ የሚሆኑ ጋብቻዎች ሊቋረጡ መቻላቸውን ተናግረዋል። ዘንድሮ ላይ አሁን ለምሳሌ እንደኛ በወስድልሽ የልጅነት ጥቆማ ወደ 152 ጥቆማዎች አሉ። በስም ዝርዝር የመጡልን የተመረመሩ ዘጠና ዘጠኝ አሉ ከእነዚህ ውስጥ እድሜያቸው ለጋብቻ የደረሰ ሰማኒያ ዘጠኝ አሉ። ስልሳ ሶስት ጋብቻቸው ተቋርጧል። ያቋረጡት በተለይ በትምህርት ቤት ውስጥና ከትምህርት ቤት ውጪ ያሉ ክበባቶች ተደጋጋሚ ስልጠና እንሰጣለን። ወደ ወረዳ ምሳ ብያደረግን ማለት ነው። እነዛ ክበባቶች በትምህርት ቤቶች ላይ ትልቅ ስራ ሚና ተጫውተውልናል፣ እንደኛ ወረዳ ማለት ነው። በተመሳሳይ በመራ ቤት የወረዳ ከሀያ በላይ ህጻናት ጋብቻ መቋረጡን የወረዳው ሴቶች ህጻናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ አይማሁ ጌታቸው ተናግረዋል። ስልጠና በተሰጣቸው ግለ ሰዎች እና ግንዛቤ በተፈጠረባቸው አማካኝነት እንዲሁም ደግሞ ስትሪንግ ኮሚቴ ክትትልና ድጋፍ እስካሁን ተቋማችን ላይ የደረሱት የልጅነት ጋብቻ ተቋማዎች ሀላሳ አንድ ናቸው። በድርድር የተቋረጡ የልጅነት ጋብቻ ሀያ ሶስት ናቸው። የእድሜ ምርመራ አድርገው ያላለፉ ወይም በሂደት ላይ ያለች ደግሞ አንድ ናት። በክትትል ላይ ያለች ናት። የልጅነት ጋብቻን ለመከላከልና የተፋጠነ የህግ አገልግሎት ለመስጠት ስራዎች መከናወናቸውን ወይዘሮ የሮምነሽ ገልጸዋል። በተለይም በዚህ አመት ለየት የሚያደርገው የልጅነት ጋብቻ ብቻ ፆታን መሰረት ያደረገ ጥቃትን ለመከላከልና ጥቃቱም ከተፈጸመ ደግሞ የተፋጠነ ህግ አገልግሎት እንዲሰጥ ኤምኦዩ የሚባል የመፈራረሚያ ሰነድ ከክልል እስከታች እስከ ወረዳ ድረስ መፈራረም የመፈራረም ስራ ተሰርቷል። ኃላፊዎቹ የሰላም ችግሩ የድጋፍና ክትትል ስራዎችን ለመስራት ተግዳሮት እንደሆናቸው ገልጸዋል። በተለይም የህፃናትን ፆታዊ ጥቃትና ያለእድሜ ጋብቻን ለመከላከል በ7722 ነጻ የስልክ መስመር ጥቆማ በመስጠት ህጻናቱን ከጥቃት እንከላከል ሲሉ ጥሪ አቅርበዋል። የእጽዋት ጤናን በእጅጉ የሚጎዱ ችግሮችን መከላከል ቁልፍ ተግባር ተደርጎ መወሰድ እንዳለበት በደብረ ብርሃን ዩኒቨርሲቲ የእጽዋት ሳይንስ ተመራማሪው ዶክተር ነጋሽ አይሉ ተናገሩ። የእጽዋትን ጤና መጠበቅ የተስተካከለ ስነ ምህዳር እንዲኖረን በማድረግና የሰብል ምርታማነትን ለማሳደግ ወሳኝ ሚና ይኖረዋል ተብሏል። ገንዘብ ታደሰ ዝርዝራላት የእጽዋትን ጤንነት ጠበቅን ማለት በሽታዎችን በመቀነስ ምርትና ምርታማነትን ማሳደግ እንችላለን። የኬሚካሎችንትን ቀነስን ልንል እንችላለን። ዶክተር ነጋሽ አይሉ በደብረ ብርሃን ዩኒቨርሲቲ የእጽዋት ሳይንስ ተመራማሪ ናቸው። ኢትዮጵያ የብዝሀ ህይወት ማዕከል ብትሆንም እጽዋት በተለያዩ በሽታዎች እየተጠቁ ጉዳት እየደረሰባቸው እንደሆነም ነው የሚናገሩት። ብዙዎቹ በሌሎች አህጉራት እና አገራት የሌሉ ተክሎች እጽዋት በኢትዮጵያ ውስጥ ይኖራሉ። ለዚህም ሴንተር ኦፍ ባዮዳይቨርሲቲ ሴንተር ኦፍ ፕላንትስ፣ ብዙ ቁጥር የሌላቸው እጽዋቶች በኢትዮጵያ ውስጥ ይገኛሉ። እጽዋት ጤና ላይ አስቸጋሪ ነው። እጽዋት በሽታ አማጭ ተዋሲያን አሉ፣ በእነሱ አማካኝነት ይመጣል። ሌላው ደግሞ በሚኒራል ወይም ደግሞ ማዕድናት እጥረት ሊመጣ ይችላል። እጽዋት ሰዎች የሚመገቡትን 80 በመቶ ፍጆታ ይሸፍናሉ። ከዚህም ባሻገር 98 በመቶ የምንተነፍሰውን ኦክስጅን ከእጽዋት እናገኛለን። ይህ ቢሆንም በኬሚካል አጠቃቀም፣ የበሽታ ክስተትና የአየር ንብረት ለውጥ በጥቅሉ በተፈጥሮና ሰው ሰራሽ ችግሮች የእጽዋት ጤና እየታወከ ይገኛልም ተብሏል። ለዚህም ዶክተር ነጋሽ ምሳሌዎችን በማስቀመጥ ያስረዳሉ። ብዙዎቹ ተክሎች የበረሃ ተክሎች ወደ ቆላ የቆላ ወደ ደጋ እየመጡበት ያለበት ሁኔታ አለ፣ ከክላይሜት ቼንጅ አንጻር። ስለዚህ የሚመጣውን ካርበን ከተለያየ ተቋም ከተለያየ ፋብሪካ የሚወጣን ካርበን አምቆ የመያዝ ችሎታ አላቸው ተክሎች ያንን አያደርጉልንም። ለእኛ ኦክሲጅን መልሰው የመስጠት ችሎታ አላቸው። አካባቢን ባላንስ የማድረግ ችሎታ አላቸው። እንግዲህ በአካባቢያችን አረንጓዴ ተክሎች ከሌሉ ያው ይኛም አኗኗር የተዛባ ይሆናል ማለት ነው። የተባበሩት መንግስታት ድርጅት የዓለም የእጽዋት ጤና ቀንን ግንቦት አራት በኢትዮጵያ አቆጣጠር ታስቦ እንዲውል ይደረጋል። ታዲያ በዚህ ወቅት የሚሆን በእለት ከእለት እንቅስቃሴ የእጽዋት ጤናን መጠበቅ እንደሚያስፈልግም ነው ዶክተሩ የሚናገሩት። ያለ ተክሎች እኛ መኖር አንችልምና የተለያዩ የተክል አይነቶችን ለተለያየ አገልግሎት የሚሆኑትን በአካባቢያችን መትከልና መንከባከብ አስፈላጊ ነው። በተለያዩ በሽታዎች የሚጠቁብን ከሆነ እንኳን የተለያዩ የእጽዋት ጥበቃ ሜካኒዝሞችን መጠቀም መቻል ይኖርብናል። በሽታን ተከላካይ የሆኑ ዝርያዎችን መጠቀም በሽታ የሚይዛቸው ከሆነ እንኳን አስቀድመን በባህላዊ መንገድ ለመከላከል መሞከር ካልሆነ ደግሞ የተለያዩ ኬሚካሎችን መጠናቸውን ባነሰ መጠን ምናልባት ፍሪኩንሲው ልንጨምር እንችላለን። መጠኑ ባነሰ መጠን መጠቀምና እነዚን በሽታዎች መከላከል በሽታዎችን አማጭ ተዋሲያን ምቹ ሁኔታ እንዳይኖር ይቻል ነው ያክል መከላከል ይቻላል ማለት ነው። ለአየር ንብረት ተስማሚ የሆነ የግብርና ስርዓትን በመጠቀም የእጽዋት ጤናን መጠበቅ ድርቅን ረሃብን፣ ድህነትን፣ የብዝሃ ሕይወትን መጠበቅና አጠቃላይ የምጣኔ ሀብት እድገትን ማፋጠን እንደሚያስፈልግም ነው የተገለጸው። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በተከታይነት ቀለሞቻችንን ወደ እናንተ እናደርሳለን። ሐዋሳ ህዝቦች በፍቅር የሚኖሩባት የአብሮነት ተምሳሌት ከተማ ናት ሲሉ የከተማዋ ነዋሪዎች ለአሚኮ ተናገሩ። ከተማዋ ሁሉም እንደ ሞያው ሰርቶ የሚያድርባት የሁሉም ኢትዮጵያዊ ከተማ ስለመሆኗም ገልጸዋል። ሰለሞን አሰፌ ተጨማሪውን ይዟል። ህብረ ብሔራዊቷ ከተማ ሐዋሳ የፍቅር ተምሳሌት ከተማ ስለመሆኗ ብዙ ተብሎላታል። ብዙዎችም ስለ ፍቅሯ አብዝተው ይናገሩላታል። ሐዋሳ ከተማ ላይ ለዘመናት በፍቅር በአብሮነትና በመተሳሰብ ኖረናል የሚሉት የከተማዋ ነዋሪዎች ሐዋሳ ላይ ሰው በብሔሩ ሳይሆን በሰውነቱ ብቻ ይከበራል፣ አብሮም በፍቅር ይኖራል ሲሉ ሀሳባቸውን ይገልጻሉ። አዋቂም ልጁም በፍቅር ነው የሚኖረው፣ ልዩነት የለም በሐዋሳ ላይ አንድ ተከባብረን ነው የምንኖረው። አገሩ በጣም ቆንጆ ነው። ለም ነች፣ ወርቅ ነች። ወርቅ ይዝነብባት አዋሳ። ሀዋሳ ሲጀመር የሰላም አገር ነው፣ የፍቅር አገር ነው። ሁሉም ብሔሮች፣ ብሔረሰቦች በሰላም የሚኖሩበት ትልቅ ከተማ ናት። የፍቅር፣ የጤና፣ የሰላም፣ የደስታ ከተማ ነው። በቃ ልጆች ወልደን አሳድገናል፣ አስተምረናል፣ ለቁም ነገር አብቅተናል። የልጅ ልጅ አይተናል። ከዚህ በለጠ እንግዲህ ጥሩ ነገር የለም። ሰው አላት ሐዋሳ። ምን አይነት ሰው በፍቅር ተሳስቦ የሚኖር ኢትዮጵያዊ ያለባት ከተማ ነች። አቃፊ ሕዝብ ያለባት ከተማ ነች። የኢትዮጵያዊነት ውበት ልክ የመደጋገፍ የመረዳዳትና ጠንክሮ ሰርቶ የመለወጥ ተምሳሌት የሆነችው ሕብረ ብሔራዊቷ ከተማ ሐዋሳ ኢትዮጵያዊነት የሚጎላባት ናት፣ ሲሉ ሀሳባቸውን በተለይም ለአሚኮ ተናግረዋል። እንደ አባቶቻችን አብሮ መኖር መተጋገዝ መፈቃቀር፣ ነው። እኔ በጣም ወዳታለሁ ሞቴን በአዋሳ ያርገው ይላሉ። ተዋደዱ፣ ተፋቀሩ፣ ወጣቱም ሽማግሌ እንደ አባቶቻችን ተፋቅረን እንኑር፣ አንድ ሆነን እንኑር፣ ልዩነት አይኑር ነው ምለውነ ያ አዋሳ እንዴት ነው አንተ፣ ቤተሰቦች ብቻ አደለም። በአንተ ኃላፊነት ጎረቤትህም እንደ ወላጅ ነው። ሁሉም እንደ ወላጅ ስለሆነ ቤተሰብክ ሜይቢ ሙሉ ቀበሌው እንደ ፋሚሊ ነው። እንትን ምትለው ትምህርት ቤት እንኳን ስትወድቅ የምትፈራው እናትና አባትህን ሳይሆን ሰፈሩን ሙሉ ነው ለዛ ይመስለኛል አንድም የሆነው ያዋሳልች ይሄ ሲዳማ ነው፣ ይሄ ወላይታ ነው፣ ይሄ አማራ ነው፣ ይሄ ኦሮሞ ነው ሚል ነገር የለም። ሁሉም አብሮ አሁን እኛ አካባቢ የሚኖረው ብዙ አይነት ብሔረሰብ ነው። ማን ምን እንደሆነ ምን ምን እንደሆነ የምናውቀው ነገር የለም። ሁላችንም ተከባብረን ነው የምንኖረው። ኢትዮጵያ ካሏት ሀብቶች ካሏት እሴቶች ውስጥ በጣም ትልቁ ብለን የምንጠራው አንዱ ትልቁ ሀብት ያለው እዚህ ሀዋሳን ያለው ያ ማለት ሁሉም ኢትዮጵያኖች የሚኖሩበት ነው ይሄ በትክክል ጥናት ተደርጎ ከሁለት ከሶስት ዓመት በፊት የተረጋገጠ ነው። ሁሉም የኢትዮጵያ ብሔር ብሔረሰቦች የሚገኙባት ከተማ ናት ሐዋሳ። ከዛ ጋር የተፈጥሮና ና የሰው ሰራሽ ትሩፋቶች አሏት። ሰዎች በጣም በፍቅር ይኖራሉ። ሌሎች ከተሞችም ኢትዮጵያዊ ፍቅር፣ አብሮነት፣ መተሳሰብ በአንድ የኢትዮጵያዊነት ጥላ ስር ተሰባስቦ ና ተከባብሮ መኖርን ከሐዋሳ ከተማ ሊማሩ ይገባል ሲሉ ሀሳባቸውን አጋርተውናል። እኛ ከእንስሳ የምንለየው በአስተሳሰባችን ነው ለምን እናስተውላለን? አርመን እንሄዳለን። የተስተካከለ የተበላሸ ነገር ካለ የተስተካከለው በተስተካከለ የተበላሸ ነገር ተበላሽቷል ብለን የምን ተራረምበት መንገድ ስለሆነ ሰው በሰውነቱ፣ ማለት ሰው በመሆኑ ብቻ መከበር አለበት። እዚህ ቦታ ላይ ፍቅር ስላለ፣ እዚህ ቦታ ረብሻ ወይም ደግሞ ጦርነት ወይም ደግሞ ድብድብ ወይም ደግሞ ዘረፋ አይኖርም። ለምን? ፍቅር አለ። ፍቅር አለ። እኔ አንተ ተቀምተ ስትሄድ እኔ ዝም ብያ ላይም ግን ከአብሮነት ከሌለስ ምን አገባኝ እኔ ብዬ አልፌው ልሄድ እችላለሁ። ከባሳ መጀመሪያ መውሰድ ያለባቸው ሌሎች ከተሞች እኔ ፍቅርን መቅዳት አለባቸው ብዬ አስባለሁ። ማለት እዚህ ስታይ እኛ ራሱ ማንጠግበው ፍቅር ነው ያለው። ኢትዮጵያ በጣም ድንቅ አገር ናት፣ በጣም የምታስቀና። ለኢትዮጵያ ብሮነታችን የሚበጀው በፍቅር በአንድነትና በህብረት ተሳስቦ መኖር ነው ሲሉም የከተማዋ ነዋሪዎች ሀሳባቸውን ገልጸዋል። በመጨረሻም አጫጭር ዘገባዎች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርባቸዋለች። ኢትዮጵያ በወሰደቻቸው የኢኮኖሚ ማሻሻያ እርምጃዎች የውጭ ቀጥታ ኢንቨስትመንትን በመሳብና የኢኮኖሚ መዋቅራዊ ሽግግርን ለማሳካት በትክክለኛ መንገድ ላይ እንደምትገኝ የኢፌዴሪ ፕሬዝደንት ታዬ አጽቀ ስላሴ ገለጹ። በኢትዮጵያ ኢንቨስትመንት ያድርጉ 2025 የቢዝነስ ፎረም በአዲስ አበባ እየተካሄደ ይገኛል። የኢፌዴሪ ፕሬዝደንት ታዬ አጽቀ ስላሴ በፎረም መክፈቻ ባደረጉት ንግግር ኢትዮጵያ በርካታ የለውጥ እርምጃዎች እየወሰደች መሆኑን ገልጸዋል። የኢኮኖሚ ማሻሻያ እርምጃዎች እድገትን ለማስቀጠል የውጭ ቀጥታ ኢንቨስትመንትን ለመሳብና መዋቅራዊ ሽግግር ማሳካት እንደሚያስችሉ አስረድተዋል። ይህም ኢትዮጵያ በትክክለኛው የእድገት ጎዳና ላይ እንድትገኝ አድርጓታል ያሉት ፕሬዚደንቱ የኢትዮጵያ ኢኮኖሚ የወደፊት እጣፋንታ ብሩ ነው ብለዋል። ለውጭ ባለሀብቶች ዝግ ሆነው የቆዩ ዘርፎችን የመክፈት ሀገራዊ ሪፎርም፣ የህግና የፖሊሲ ማሻሻያዎችና በተለያዩ ዘርፎች ኢንቨስትመንትን በመሳብ ረገድ ተጨባጭ ለውጥ ማምጣታቸውን አንስተዋል። መረጃው የገንዘብ ሚኒስቴር ነው። የግብርና ሚኒስትር ዶክተር ግርማ መንቴ ከተባበሩት መንግስታት የምግብና እርሻ ድርጅት ፋኦ የስራ ኃላፊዎች ጋር ተወያዩ። በውይይታቸውም በእንስሳትና ዓሳ ሀብት ልማት ዘርፍ በተለይም በዶሮ እርባታ እንዲሁም በንማነ በማር ምርት ላይ ተወያይተዋል። በተጨማሪም ኢትዮጵያ በጅማ ከተማ ስለምታስተናግደው ሁለተኛው የዓለም የንብ ቀን አካባበርን አስመልክቶ በስፋት ተወያይተዋል። የግብርና ሚኒስትሩ ዶክተር ግርማ መንቴ በውይይቱ ወቅት የተባበሩት መንግስታት የምግብና እርሻ ድርጅት በኢትዮጵያ የግብርናውን ዘርፍ ለማዘመን በርካታ ድጋፎች እያደረገ እንደሚገኝ አብራርተዋል። የተባበሩት መንግስታት የምግብና እርሻ ድርጅት ረዳት ዋና ዳይሬክተር ታና ቲያንሲን በበኩላቸው በግብርናው ዘርፍ አሁን ላይ የተመዘገቡ ስኬቶች የኢትዮጵያ መንግስት በምግብ ራስን ለመቻል በሚያደርገው ጥረት የዘርፉ እድገት ትልቅ ማሳያ መሆኑን መስክረዋል። መረጃው የግብርና ሚኒስቴር ነው። የቱሪዝም ኢንዱስትሪ ተዋናዮች በጂኦ ፓርኮችና ጂኦ ቱሪዝም ላይ ያላቸውን ግንዛቤ ማሳደግ ለዘርፉ እድገት ወሳኝ መሆኑን የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። ቱሪዝም ሚኒስቴር ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ጋር የዩኔስኮ ዓለም አቀፍ ጂኦ ፓርኮችና ጂኦ ቱሪዝም ለዘላቂ ልማት ያላቸው ሚና በሚል መሪ ሀሳብ የተዘጋጀው ወደ ጥናት እየተካሄደ ነው። የቱሪዝም ሚኒስትር ሰላማዊት ካሳ በዚሁ ጊዜ እንደገለጹት መንግስት ትኩረት ከሰጣቸው አምስት የኢኮኖሚ አውታሮች አንዱ ቱሪዝም ነው ብለዋል። ዘርፉ የሚጠበቅ በትን ያህል ለሀገር እድገት እንዲያበረክት እየተመራ እንዳለ አንስተው ይህም በተሰጠው ትኩረት ልክ ያሉ እድሎችን ለማዳበርና ለማስተዋወቅ አስተዋጽኦ ፈጥሯል ነው ያሉት። አዲሱ ረቂቅ የቱሪዝም ፖሊሲ የጂኦ ቅርስ ቦታዎችን መጠበቅ፣ ጂኦ ፓርኮችን ማቋቋምና የጂኦ ቱሪዝም አስፈላጊነት ላይ ትኩረት የሰጠ ነው ብለዋል። መረጃው የኢትዮጵያ ዜና አገልግሎት ነው።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 አሚኮ ጥቆማ በመዲናችን አዲስ አበባ እና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበትና መረጃ የምንሰጥበት ሌላኛው የዜና ወጃችን አካል ነው። አማራ ሚዲያ ኮርፖሬሽን ለሕብረተሰብ ለውጥ እንተጋለን። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው። የዕለቱ ዜናችን እዚህ ላይ አብቅቷል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።